በቤታችሁ ውስጥ የምትጠቀሙበት የቲቪያችሁ ሪሞት ቢጠፋባችሁ ወይም ቢበላሽባችሁ የቲቪያችሁ ሪሞት ማግኘት ካልቻላችሁ ይህንን የቲቪ ዩኒቨርሳል ሪሞት ገዝታችሁ መጠቀም ትችላላችሁ። የቲቪ ዩኒቨርሳል ግን መሞላ ስለሚኖርበት እንዴት አድርጋችሁ መሙላትና እንዴት መጠቀም እንዳለባችሁ አሁን አሳያችኋለሁ። ሪሞቱ የምትገዙት ሪሞት ላይ ሴትና ሶርስ የምትላለች እዚህ ጋር እንደምትመለከቱት ከላይ ሴት ከስር ደግሞ ሶርስ የሚል አለ። ሁለቱ አሁን በአንድ ላይ የያዘ ነው። አንዳንድ ሪሞት ላይ ግን ሴት ብቻዋን ታገኛላችሁ፣ እና ላይት ደግሞ እዚች ጋ ብቻ ይበራል። የዚህኛው ግን ሪሞት ላይቱ እዚህ ቀዩ ላይ ነው የሚበራው። ለምሳሌ እቺን በተን ስነካ እንደምታዩት ላይቷ ብልጭ ብልጭ ትላለች። ቀዩ ፓወሩ በተኑ ላይ ማለት ነው። ልክ እንደዚህ እናንተ ወይዚ ጋ ወይዚኛው ጋነው ነው የምትጠብቁት ማለት ነው። ለዛ ምንድነው የምታደረጉት? ሴት ወይም ሶርስ የምትሏን ትጫኑና ፓወሯን አንዴ የጫን ስብላችሁ ስትይዙት፣ ሁለቱንም እኩል እንደያዛችሁ ስትለቁት፣ እቺ ላይቷ እንደበራች ትቀራለች። ወይም ደግሞ እዚ ሎጎ ያለበት ቦታ ላይቱ እንደበራ ይቀራል። ከዛ ምን ታደረጋላችሁ? አንዴ ፓወሯን ነካ ስታደርጓት ላይቷ ብልጭ ብልጭ ማለት ትጀምራለች። እንደምትመለከቱት ብልጭ ብልጭ እያለ ነው ይሄ። ማለት ምን ማለት ነው? ሰርች እያደረገ ነው ማለት ነው። ልክ እንደዚህ እዚህ ጋር የምታ ሎጎ ላይ ብልጭ ብልጭ ትላለች። ከዛ ምንድነው የምታደርጉት? ቲቪያችሁ ላይ ትጠብቁትና ልክ ቲቪው ላይ ድምጽ ሲጨምርላችሁ ወዲያውኑ ሴት ወይም ደግሞ ሶርስ እንትሏን አንድ የቶሎ ስትነኩት ሴቭ አድርጉ፣ ያስቀምጥላቸዋል። ግን ያንን የምታደርጉት ልክ ድምጽ እንደጨመረላችሁ ነው። እዚህ ጋር እንደምትመለከቱት ቅድም ሰርች እያደረገ የነበረው ብልጭ ብልጭ እያለ የነበረው ላይት አሁን ጠፍቷል። እሱ ምንድነው ሴቭ ስላደረግኩ ነው ማለት ነው። እኔ የምፈልገው ኮድ ላይ ሲደርስ ሴቭ ስላደረግኩት ነው። ልክ እንደዚህ ያደርጋችሁ እናንተም የጠፋባችሁ ሪሞት ካለ የቲቪ ዩኒቨርሳል ሪሞት ገዝታችሁ መጠቀም ትችላላችሁ። ሌላ አዲስ ነገር እንድሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። ይመቻችሁ።